መኩዬ ወንድሜ። አቤት አቤት። አንተ ዱባይ ነው የምትኖረው፣ ስለዚህ ከማማሽሮ ቤት አልፋሃል ማለት ነው። አሪፍ ነው። እሺ ቀጥል። ማለት ነው የምወድክ ማከብረክ። ምን አለ መሰለህ፣ ፍቅር በገንዘብ ብቻ የሚገዛ አይደለም። እኛ ገንዘብን የምንገዛው እቃ ወይ መኪና ወይ ልብስና እንዳን ነገር ለመግዛት እንጂ ገንዘብ በፍቅር አይገዛም። እውነት ለመናገር ማለት ነው። ፍቅር በእርግጥ እኔ ያልኩህ ግን ተረድተዋል። እኔ ያልኩህ ተረድተዋል? አዎ ወንድም አለምዬ። ካልተረድተዋል እኔ ያልኩህን አስረዳኝ እስቲ መጀመሪያ ያው ገንዘብ አስፈላጊ ነገር ነው። ገንዘብ ካለ ኖ ኖ እንደዛ አይደለም። እኔ ያልኩትን አስረዳኝ። አንተ እንደምትለኝ ከሆነ ያው ገንዘብ አስፈላጊ ነገር ነው ለላይፍ። ገንዘብ ካለ ምንም ነገር ማሽከርከር ነው። ኖ አይደለም፣ አይደለም። እኔ አሁን ለምሳሌ በገንዘብ የሰው ልጅ የፍቅር ፍላጎቱን ያረካል በሚል ያስረዳዋል። ያ ነገር ገብተዋል? ገብቶኛል። እሺ አስረዳኝ ከገባህ በገንዘብ የሚሆን ነገር ሁሉ ያው ጊዜያዊ እንደሆነ ነው የማምነው። በነገራችን ላይ ጥያቄ እኮ አይደለም፣ እኔ አስረዳኝ ያልኩህ። እስኪ ሀሳቡ ገብቶ ከሆነ እንዲህ እንዲህ ነው ያልከው በልና አስረዳኝ። እስኪ እኔ የሚያፋታችሁን ሀሳብ አቤል አቅረው። ታዲያ እንደሱ ከሆነ ለሰርጓት ተጠራው ለሌላ ሲድሯት እያለ ለምንድን ነው የሚዘፍነው? ሳስበው ሳስበው ሱም ዱባይ ስለሆነ የፍቅር ጎረቤት ይመስለኛል። አይመስልም? ሳስበው ሳስበው እሱም ዱባይ ስለሆነ የፍቅር ጎረቤት ነው እና ጠጋ አንድ ነገር ልንገርክ፣ ወንድማለም እኔ የደረሰብኝ ልንገርክ። እሺ ፍቅር አቶ አደለም ሰውዬው ገንዘብ አቶ እንጂ እውነት ነው። እኔ በእርግጥ ልክ ናችሁ እናንተ በምትሉት ነገር። አንድ ፓርት ልንገራችሁ። አንድ ጓደኛ ነበረች ዱባይ የምትኖር፣ ረዥም ጊዜ አብረን የኖርን፣ አብረን በስራ ምክንያት እንደ ድንገት የምትሰረባቸው ሰዎች ያው የውጭ ዜጋ አሜሪካዊ ናቸው፣ ኤምባሲ ውስጥ የሚሰሩ እና ልጅቷን ስለወደዷት ስለተመቻቸው፣ ስራቸው ስለወደዷት ይዘንሽ እንሄዳሏት ከእሷ ጋር ረዥም ጊዜ አብረን ቆይተናል። ልክ አሜሪካን እንደገባች ሰላም አለይኩም ስትለኝ፣ ሰላም አለይኩም ሰላም ብለን ቆመዋል። የቆመበት ኬዝ ግን አራት አመታትን ተጣልተን አናውቅም። ግን ልክ እዛ ከሄደች በኋላ ግን በአንድ ምክንያት ብቻ ነው አንድ ቃል ብቻ ነው። ኢቭን እንኳን ደውሎ እንኳን ለመወያየት ጊዜ የላቸውም። እንደዚህ አይነት ሴቶች አሉ። በእርግጥ ግን ደግሞ በጣም ልበቀኖችም እንዳሉ እና ስለ ፍቅር ብቻ የሚያስችል ስለ ገንዘብ ሳይሆን መስሎ ነው። አይደለም፣ ወንድሜ እኮ መለሰልን። ምንድን ነው አብዬ ብሮ እራስ እኮ መለስክልን። ክፉ ሰዎች ይኖራሉ። በነገራችን ላይ ወል ከስንማእኛ እያወራን ያለነው ምን መሰለ፣ በፍቅር የሚያምኑ መልካም ሴቶች አሉ የሉም? አይደለም እንደ የአሁን ጄኔሬሽን ግን ማጆሪቲው ምንድን ነው ትዳርን ፍቅረኛም ቢዝነስ ሆኗል። ትራንዛክሽን ሆኗል። ገባ? ምን አለው ምን አላት ተባብሎ ነው የሚቀራረበው ሰው። ኖርማላይዝ ተደርጓል አደለ? በተለይ ከተማ ቀመስ በሆኑ ሰዎች፣ የትም ኢትዮጵያ ላይ ይኖር ከተማ ቀመስ ከሆኑ ምን አለው ምን አላት ተባብሎ ነው የሚጠባበሰው? ገባ? ያ ነገር አሁን ሆኗል በቃ። ያንን አደለም የሚል ካለ መተማየት ነው አብዛኛው። እኔ ያልገባኝ እስቲ ፈልግና እኔ ገንዘብ አልፈልግም፣ በቃ ፍቅር ብቻ የምትል ቼክ አምጣልኝ። ደሃን ምታ። ፍቅር የለም እኮ አማራጭ ስለሌለ ነው ይሄ። ወይኔ ጌታ አንተን ያኔ ራስ ታ የራስህን ልንገርህ። አንተ ያኔ የሷ ቢጤ ስለሆንክ ፈለገች፣ አሜሪካ ስትገባ ጊዜ አንተን ናቀች። ዘ ሴም ነው በቃ። ቢጤዋን ትፈልጋለች፣ ፈልጋለች የተሻለ ከተገኘ ግን በጨረታ ትገደድ ቼክ። እንደዛ ነች ሜን ግን እኛም እውነተኛ ነገሩን ትተን ለማስመሰል ከሆነ ነግራሉ። በጣም ታማኝ ናቸው ፍቅር ፈላጊ ናቸው ምናምን ብየሳክስላሉ። ችግር የለም ሴዲ ታማኛእነሱ ሳይሆን እኔ የምለው እኔ በግልጽ ነው የምናገረው። አይ እንደሱ ሳይሆን እኔ የምለው ምን መሰለ ለምን መሰለ አሁን ለምሳሌ ልጅ መጣ በመሐል እናምን ፍቅር እየበሉ ሊያድጉ ነው ነው ካለ ፖቴንሻል አቅሙ ያለው ሰው ነገ ሊቀየር የሚችል ሰው ቀልጣፋ የሆነ ሰው የሆነ አክቲቭ የሆነ ዱብ ዱብ የሚል ተፍ ተፍ የሚል ፊውቸሩን የምታይ፣ እሱ ጥሩ ቻንስ አለው፣ ጥሩ እድልም አለ። ግን እዛው ተነሳ ተራመድ እየተባለ ባለበት ሂድ የሚባል ሰውዬ ከሆነ አትሰማም። እውነቱን ነው የምነግርህ። ሜርስዬ ቀጤና ቀጤናቱ፣ ይቅርታ። አይ እሷ እኔም መርጣለች። በቃ ተውልኝ። አሁን እንደውምን ፎሎ ላርገት አይ ግን ሴት ልጅ ማለት ነው ከወለደች በኋላ ምንም ገንዘብ ባይኖረው የምትተው አይመስለኝም። ልክ ነሽ። ከወለደች በኋላማ ምን ምን አማራጭ አላት? አማራጭ እኩል አጋጣሚ ሆኖ ልታገኝ ትችላለች። አይ ትሰርቃለች። እመኝ በስዬ ካልሰራና ካልተለወጠ ከወለደ በኋላ ካገባቸው ከወለደ በኋላ ካልሰራና ካልተለወጠ ትተዋለች። ድብና ርገ ማስተዳደር ካልቻለ ደግሞ ወደ እነሱ ሀሳብ ሳይሆን የምሰማቸው የደረሰው እና የምሰማው አለ በውስጥ መስመር የሚያወሩኝ እና እንደዚህ የተ የምሰማቸው ታሪኮ ስላለ ልክ ነ ወንድማለም ልክ ነ አንተ ልክ አሁን ልክ ብላ ተሳስቶ ነበር የተከራከረ አይ አይደለም፣ አልተሳሳትም። ይኸውልሽ ቆንጆ አዳምጪኝ እሺ። አሁን ለምሳሌ እውነት፣ ውሸት፣ ውሸት ማለት አለ። በእኔ ወገን መሆን እና በአንቺ ወገን የሆንበት ፓርቶች አሉ። ሁሉም በቢጤው ነው። ይኸውልሽ ከቢጤው ጋር ነው። አሁን ያለው ሀብታም በጣት የሚቆጠር ነው። የግድ ሀብታም ይሁን ብላ አጠብቅም። ቢጤዋን ስታገኝ ትይዛለች። አሁን እኔ እና አንቺ ብንጋባ ሁለታችንም ቢጤ ነን፣ ችግር የለውም። እኔ እና ፍቅር ብንጋባ ቢጤ ነን፣ ችግር የለውም። ለምን ሁለታችንም ስልክ አለና ከዛ በላይ አይደለም። ነው ነው የተሻለ ትንሻለኝ እንጃ የተሻለ ግን እነ ወርቋ አይተ ነው ሲመጡ ይነጥቁናል። ምንም አዲስ ነገር የለው። ለከርሉ ያው እንጂ ዝም አልሽኮ አጣደፋቸዋለሁ አለ ሁለት ቤት በኩል ታውራ በቪዲዮ ግብስቲ በቪዲዮ አስገባት እንዴ አንድ እኔኮ ስስብሽኮ የሳብኩት ፍቅር ብቻዋን ስለሆነች ያው ሌላ

ይህ ሰዓት የሴቶች ታይሚንግ አለ እኮ። ደስ ሚልሲ ዲቦም እኮ ገብታለች አታያችሁ። ስብ ያለ የሆነች ማነች የዩኬ እንትን ነው፣ ከለንደን ነው።